ዳኒ ለማስቀጥቀጥ እንደዚህ ብር ታሰባስባላችኋል። ጉርቡ ከፍታችሁ በጣም አሽቃባጭ ነች። ሁሉንም ነገር ደርስሽበታለች። ሁሉንም እያንዳንዷን ነገር ደርስሽበታል። የአረባ ብሩኬም ቢሆን ወደ ኋላ ሸሽታ፣ አንተ ራስህን ነፃ ለማውጣት እሷን ከምታሰድብ፣ ሁለታችሁም እኩል ተሳደቡ፣ እኩል ተሰደቡ፣ እኩል ስሩ፣ እኩል አሳድቡ። ቻናላችሁን እሷ ያ ሁሉ ስትረገጥ እሷ ምን ያልተባለች ነገር አለ። ያ ሁሉ መጀመሪያ አይዲያ መጣ። እሱ አልጋ ላይ ተኝቶ ምን ተረሳ? እኔ ወላሂ ብዙ የምናገር ነገር አለ። ነገር ግን የለ አውርተሽም ጥቅም የለ። የሆነ እዚህ ዋትሳፕ ቴሌግራም ወስደው ይሽለጠለጣሉ አሉ። የእሱ ዳይክሮች ወስደው ያደርሳሉ። ይደረስ እኔ ምንም አይደለም። ቢደርስም ባይደርስም እኔ ምንም አይደለም። ግን ጥያቄ የሆነብኝ እሷ ብቻ እንድትሰደብ የተደረገበት ምክንያት ብቻ ነው ያደወኩት። ይሄ ደግሞ እኔ በራሴ በኩል እሷ እንድትሰደብና እንድትጠለያ የተደረገ ሴራ ነው እያሉ ያለውት ሀላስ። በቃ የኔ ሀሳቤ እናገራሉ። ጌታ አንድ ሆኖ ቢሰሩ ቢሆን አንድ ሆኖ ብሩኬና አሚ ቢሰደቡ ጌታ ማንም ሰው አፍ አይከፍትም፣ ማንም ሰው አፍ አይከፍትም። ግን ለብቻ እሱን ብቻ አድርጎ

አንዳንዶቹ ደግሞ ደሞ ማለት ነው ሀይሚ ፕሮፋይል አርጎ ሀይሚ ባደባባይ አርጋ ተዋረደች ምናምን ይላሉ። ተስተሰርጓል ምን ማለት ነው ነው?

ሀይሚ ሀ ብላ ሚዲያ ከመጣች ቀን ጀምሮ ከና አብርሃም እና ሩታ ከቡሮ ጋር ስትገናኝ ራሱን የሃይሚን ፍርፋ የሚያደርገው ግን ሁለቱንም ነው የሚወዳቸው፣ አለ በሚያቀው ማለት ነው። ግን የሃይሚ እህት የቡሮ እህት መባለ ጀመረ። አሁን ምድረ ከብቶች ከመጡ እንጂ እንደዛ የሚባል ነገር የለም። የሃይሚን ፍርፋ የሚያስቀምጣለች ግን እህት የሚባል ነገር አልነበረም። አሁን ነው እህት ምናምን የመጣው ማለት ነው። ግን ደግሞ ከዛ ምን ላለው መሰለሽ እኔ በአንድ አካውንት ዞር ዞር እያልኩ ገባሁ እኮ። ስገባ ምን ይላሉ? ገና ሚዲያውን እሱን ብቻ እናደርጋለን። ደግሞ አንድ ነገር ልንገራችሁ፣ የእሱ ፕሮፋይል እርግታችሁ የማንነው ፎቶ አዘቀዝቁ፣ ምክንያቱም የእሱ ስም ነው የሚጠፋው ይላሉ። አረ እባካችሁ ከምራችሁ ነው እንዴ? ይቺ ሚዲያው ሀይሚና ቡሮኬ ብቻ ናቸው። ም ምንም መታማጠሞሽ፣ ቡሩኬ በለሞሽ፣ ሀይሚ ማማጫ። አሁን ግን ያልቅ ነው ባይዘው። ግን ብዙ ልጆች ጉዳችሁ ወጣ እንጂ ሀይሚና ቡሩኬ ዞሮ ዞሮ ይታረቃሉ። ይብላ ናንተ